ኮሎኔል መንግስቱ ደርግን ኮትኩተ አሳድገውት ይሆናል። ነገር ግን አልወለዱትም። የደርግ እናትም አባትም ኮሎኔል አጥናፉ ናቸው። ልክ በዛሬዋ ቀን ከዛሬ 51 ዓመት በፊት በዋናነት የማስተባበሩን ሥራ ተወጥተው ደርግን የመሠረቱት ኮሎኔል አጥናፉ አባተ ነበሩ። ሆኖም ደርግ ፈጣሪውን መልሶ ለመብላት የወሰደበት ጊዜ ከአምስት ዓመት ያነሰ ነበር። አዎ በደርግ የደርግ መሥራች አጥናፉ አባተ ተገደሉ አብዮት ልጆቿን በላሽ ተባለ ሲያልቅ አያምሮ ነው እንጂ መንጌና አጥናፉ ጎረቤት ነበሩ ሚስቶቻቸው ውባንቺና አስናቀች በአንድ ስኒ ቡና ጠጥተዋል የመንጌም የአጥናፉም ልጆች አብረው ኳስ ሲራገጡ ማዕረቤን ያያችሁ ሲጫወቱ ይውሉ ነበር ጨርቆስ መሿለኪያ አራተኛ ክፍለ ጦር ግቢ የሟችም የገዳይም ቤት ነበር የሟች ልጅ ሱራፌ ለአጥናፉ እንደሚያስታውሰው ከሆነ ገራገሯ የመንግስቱ ኃይለ ማርያም ባለቤት ውባንቺ ብሻው መንግስቱ ኃይለ ማርያም ሻለቃ አጥናፉን ከገደሉ በኋላ ለቅሶ ደርሰዋቸው ነበር ይላል። ትዝ ይለኛል እማዬ ወይዘሮ ውባንቺን ባልሽ ባሌን ገደለው እያለቻት ተቃቅፎ ሲላቀሱ። ሰላም ጤና ይስጥልን፣ እንዴት ናችሁ? የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዷችን የደርግ ምስረታን አስመልክቶ ያዘጋጀነው መሰናዶ እናቀርብላቸዋለን። ደርግ የተመሰረተው ከዛሬ 51 ዓመት በፊት በዛሬዋ ቀን ነበር። የደርግ መመስረት የሀገራችንን መልክ በበጎም ሆነ በመጥፎ ሙሉ ለሙሉ የቀየረ ነበር። ሰለሞናዊው ሥርወ መንግሥት ከብዙ መቶ ዓመታት በኋላ ሥልጣኑ እንዲያከትም ያደረገ ክስተት ነበር። የሀገራችን ታሪክ አቅጣጫ ከቀየረባቸው ዋና ዋና እውነቶች መካከል አንዱ የደርግ መመስረትና ስልጣን መያዝ ነው። ይህንን ክስተት ይህንን የደርግ ምስረታ እስከ መሰናዷችን ፍጻሜ አብራችሁን ከቆያችሁ በደንብ እንነግራችኋለን። ደርግ ሊመሰረት ሲል የነበረው ሀገራዊ ድባብ ምን ይመስል ነበር? በደርግ ምስረታ ወቅት የነበሩ የሥልጣን ሽኩቻዎች፣ እናም ንጉሡ ከሥልጣን እስኪወርዱ ድረስ ያለውን ታሪክ በዛሬው መሰናዷችን የምናቀርብላችሁ ይሆናል። አብራችሁን እንድትቆዩ በአክብሮት ነው የምንጋብዛችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስኪ በመግቢያችን ላይ ያነሳናቸውን የደርግን ዋና መስራች ኮሎኔል አጥናፉ አባተን እናስቀድም። ቢቢሲ ከሻለቃ አጥናፉ አባተ ልጅ ከሱራፌል አጥናፉ ጋር ቆይታ አድርጎ ነበረ። የተወሰነ ቀንጭ በን እናስደምጣችሁ ከመንጌ ልጆች ጋር አብረን ያደግነው የሚለው ሱራፌል እኛ ቤት ነበር እኮ የሚያድሩት ይላል መንጌ ከሐረር ሦስተኛ ክፍለ ጦር አባቴ ሲያስጠራው እኛ ቤት ነበር ያረፈው ደርጉን ያሰባሰበው እኮ አባቴ ነው በየጦር ክፍሉ እየደወለ ተወካይ ላኩ እያለ። በኋላ ነው ነገር የመጣው እንጂማ ጎረቤት ሆነን ኖር ነው ውባንቺና እናት ያስናቀች እኮ ቡና ሲጠጡ ነው የሚውሉት እኛ ግቢ ቅዳሜና እሁድ ኳስ ስንራገጥ ነበር የምንውለው። ደግሞ ሁላችንም ፈለግ ዮርዳኖስ ነበር የምንማረው። ያኔ ፈለግ ዮርዳኖስ የግል ነበር። በወር ስድስት ብር ይከፈል ነበር። ከመንጌ ሴት ልጅ ጋር አብረን ነበር። ልክ መንግስቱ ግድያ ሲሞከርበት አባቴን ቤተ መንግሥት እንግባ አለው። አባቴ እኔ አራተኛ ክፍለ ጦርን አልለቅም አለ። ያኔ እሱ ጥበቃ የለው ምን የለው አንድ አቶ ኤፍሬም የሚባሉ ሹፌር ብቻ ነበሩት። ቤተ መንግሥት ያልገባ ነው አባቴ ባለመፈለጉ ብቻ ነበር ሲል ከደርግ መስራቾች መካከል ዋና የሆነው አጥናፉ አባተ ልጅ ሱራፌል ለቢቢሲ ገልጿል። በየክፍለ ሀገሩ የኢትዮጵያ ትቅደም ባንዲራን የሰጠ ሚሊሻን ያደራጀ አባቴ ነው። በየሄደበት ማስታወሻ የመያዝ ልምድ ነበረው። መዓት ማስታወሻ ነው ትቶ ያለፈው፣ ፎቶዎች፣ ካሴቶች፣ መዓት መዓት። ቅዳሜ የገደለውት እሁድ ቤታችን መጥተው በርብረው ብዙ ነገር ወስደዋል። ለምሳሌ በ2 169 ዓ.ም የጻፈው የግል ማስታወሻ ላይ ለጊዜው ብቻዬን ብቀርም እውነትን መከተልና መናገር ምንጊዜም እምነቴ ነው ይላል። እነ ተፈሪ በንቲ፣ ኮሎኔል ሻምበል ሞገስ፣ ሌተናል ኮሎኔል ዳንኤል አስፋውና ሌሎችም እሱ ወለጋ ጊምቢ ወታደር ሊያስመርቅ በሄደበት ነው የተገደሉት። ተደውሎ መረሸናቸው ተነገረው። እንዴት እንዲህ ይደረጋል? አሁንም ይሄ መግደል አልቀረም። ትላንት አማን ማን እንገደልን፣ ዛሬ ተፈሪ እንገደልን። ይሄ መግደል የት ነው የሚያበቃው? ሲል ና እሱን እዚህ እንነጋገራለን አለው መንጌ ያኔ በ27569 ዓ.ም ጠዋት ከጊምቢ አዲስ አበባ እየመጣ የጻፋት ማስታወሻ እነሱ በተረሸኑ ማግስት መሆኑ ነው። እንዲህ ትላለች። የተገደልኩ ከሆነ ይላል ርዕሱ። በጎሰኞችና በስልጣን ጥመኞች በሐሰት የተገደልኩ እንደሆነ ተመልሻለሁ። ለጭቁኑ እውነተኛው የኢትዮጵያ ሕዝብ ሁሉ እነሆኑ ዛዜን በሐቅ አረጋግጣለሁ። ስለሆነም ቤተሰቦቼ የጭቁኑ ወገን ስለሆኑ በሐሰት ታሪክ ታሪካቸውና ሕይወታቸው እንዳይበላሽ እንዳይንገላቱ ለኢትዮጵያ ጭቁን ህዝብ አሳስባለሁ፣ ይል ነበር የጻፈው ማስታወሻ። አሁን ሳስበው ከእነሱ ጋር ቀላቅለው የገደሉኝ እንደሆነ ብሎ ነው። እንግዲህ ይህን የጻፈው እዚሁ ማስታወሻ ላይ ጭቁኑ የኢትዮጵያ ህዝብ ሆይ እኔ እዚያ ድርሽ ያለው ታገልና ራስህን ነጻ አውጣ ይላል። አባቴ ሁሉን ነገር ልቅም አድርጎ ማስታወሻ የመያዝ ልንድ ነበረው። የየቀኗ ሪፖርት አለች። ብዙ ማስታወሻዎችን ፎቶግራፎችን በካሴት የተቀረጹ ድምፆቹን በሙሉ ትቶልን ሄዷል። እንዲያውም ይሄ ነገር በኢትዮጵያ መንግሥት ማኅደር ውስጥ ቢቀመጥ ለመጩ መንግሥት ትምህርት ይሆናል ብዬ አስባለሁ፣ ሲል ይቀጥላል የአጥናፉ አባተ ልጅ ሱራፌል። ሌላው ደግሞ እንዲህ ይላል፦ እኛ የምናካሄደው አብዮት ነው። በስህተት ንብረት ተወርሻለሁ የሚል ካለ ፍርድ ቤት ይሂድ። የተበደለ ካለ ለእኛ ሳይሆን ለፍርድ ቤት ይናገር። ማንኛውም ሰው ያለ ፍርድ ቤት ውሳኔ እንዳይገደል አሳስባለሁ። በቀይ እስኪብርቶን የተጻፈው ሕዳር 3 1970 ዓ ም ቅዳሜ ነበር አስታውሳለሁ። ዝም ብሎ ቁጭ ብሎ ሲጽፍ ትዝ ይለኛል። አባቴ ሶስት ቀን ከቤት አልወጣም። እኔ ጉንፋን አሞኝ ይመስለኛል ቤት ነበርኩ ያን ሰሞን ሐሙስ፣ አርብ፣ ቅዳሜ ቤት ነው የዋለው ሲጽፍ። ቅዳሜ ጠዋት ሲወጣ ትዝ ይለኛል። ቶሎ ላንድ ሮቨር ውስጥ አልገባም። አቶ ኤፍሬም አሉ ሾፌሩ። ዝም ብሎ በረንዳ ላይ ቆመ። ኳሴን ይዤ እሱ ጋር ቆምኩ ጭንቅላቴን እየዳበሰ ለማዬ በይ እንግዲህ ካልመጣሁ የልጆቼን ነገር አደራ እያለ ተናገራት። መኪና ውስጥ ከመግባቱ በፊት ሁላችንንም እየጠራ ሳመን። ትንሽ ቆይታ እናቴ በቢሮ ስልክ ደጋግማ ስትደውልለት እያነሳ አለው ደህና ነኝ እያላት ነበር። የሆነ ሰዓት ላይ መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ፣ ጓድ አጥናፉ የለም፣ ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታተይ አላት። ታውቋታል። ማታ በቴሌቪዥን አብዮቱን ለመቀለበስ ሲሞክሩ ምናምን እያሉ አወሩ። ለቅሶ ጀመርን። የመንግሥቱ ሚስት ወይዘሮ ውባንቺ ብሻው ጠዋት ለቅሶ መጣች። የማየ ወዳጅ ነበረች። ማልቀስ ጀመረች። እናቴ እሷን አቅፋ ባሌን ባልሽ ገደለው እያለች ተያይዘው ተላቀሱ። ዋናው የደርግ መሥራች የሻለቃ አጥናፉ አባተ መጨረሻ ይህን ይመስል ነበር። በየካቲት 1966 ዓ ም የተቀሰቀሰውን ህዝባዊ አመፅ ተከትሎ በሀገሪቱ አብዮት መፈንዳቱ ይታወቃል። ለአብዮቱ መምጣት ተማሪዎችን ጨምሮ የበርካታ የህብረተሰብ ክፍሎች ሚና ከፍተኛ ቢሆንም ስልጣኑን ግን ቀስ በቀስ ወታደሩ ጠቅልሎ እንደያዘው ይታወሳል። ከ51 ዓመት በፊት የካቲት 1966 ዓ ም የዩኒቨርሲቲ ተማሪዎች የተቃውሞ ሰልፍ የታክሲ አሽከርካሪዎች በነዳጅ ላይ የተጣለውን ጭማሪ በመቃወም ያደረጉትን የስራ ማቆም አድማና አዲስ አበባና ደብረዘይት የነበሩ ወታደሮች ያነሱትን ጥያቄ ገፍቶ ያመጣውን የአብዮቱን ፍንዳታ የወታደሩ አመጽ ተስፋፍቶ አዲስ አበባ የሚገኙ የአራተኛ ክፍለ ጦር የጦር ሰራዊት የአየር ኃይልና የዋና መስሪያ ቤት ወታደሮች በከተማው ቁልፍ ቦታዎችን በቁጥጥር ስር መዋሉን ተከትሎ የክቡር ጠቅላይ ሚኒስትር አክሊሉ ሀብተወልድ ካቢኔ የሥልጣን መልቀቂያ ደብዳቤ ለንጉሠ ነገሥቱ በይፋ ያቀረበው ተጸደቀ በኋላ በየካቲት ሃያ ቀን 1966 የአክሊሉን ካቢኔ ማባረራቸውን ንጉሡ ይፋ አደረጉ። የዘውድ ምክር ቤት በምትኩ ልጅ እንዳልካቸው መኮንን የጠቅላይ ሚኒስትርነት ሥልጣን ተሾመው በሳቸው የሚመራ አዲስ መንግሥት ሥልጣኑን ተረከበ። በትምህርታቸው ከኦክስፎርድ ዩኒቨርሲቲ ማስተርስ ዲግሪ ያገኙት በስራ ከፍተኛ ልምድ ያካበቱ ከመኳንንት ዘር የተወለዱ ለንጉሡና ለዘውዱ ታማኝ አገልጋይ የነበሩት እንደዚሁም መጠነኛ ለውጥ በማምጣት የኃይለ ስላሴን መንግሥት ከፖለቲካ ቀውስ ማውጣት ይቻላል ብለው የሚያምኑትን አቶ እንዳልካቸው መኮንንን ጠቅላይ ሚኒስትር አድርገው ሾሟቸው። የአፄ ኃይለ ስላሴ መንግሥት ለመጀመሪያ ጊዜ በሕዝቡ ግፊት ለረዥም ዓመታት በሥልጣን ላይ የቆየውን የጠቅላይ ሚኒስትር አክሊሉ ሀብተወልድን ካቢኔ ማፍረሱ ምን ያህል የፖለቲካ ክስረት እንዳጋጠመው የሚያረጋግጥ መረጃ ሆነ። የካቢኔ ሚኒስቴሮች ከስልጣን መውረድ የህዝቡ የትግል ውጤትና በመጠኑ የሚያስደስት ቢሆንም መሠረታዊ ጥያቄዎችን የሚመልስ ስላልነበር ለትግሉ መጠናከር ግፊት ሰጠ እንጂ ህዝብን ከትግል የሚያዘናጋ አልሆነም። የሰራዊቱ አባላትም ለዋናው ፍልሚያ የልብ ልብ ተሰማቸው። ከመሐንዲስ መምሪያ የተውጣጡ ጥቂት የበታች ሹማምንቶችና ወታደሮች በኪነታዊ ክፍሎች እየተዘዋወሩ የዚህ መንግሥት አቋም በተናጋበት ወቅት ብቻ ስለሆነ መብታችንን ማስከበር የምንችለው በኅብረት ጥያቄያችንን እንድናቀርብ ከየክፍሉ ተወካይ እየመረጣችሁ ወደ አራተኛ ክፍለ ጦር እንድትልኩ የሚል ጥሪ ያቀረቡ ባካሄዱት ቅስቀሳና ባቀረቡት ጥሪ መሠረትም ከሁሉም ኪነታዊ ክፍሎች ከአርሚ አቪየሽን እና ከአራተኛ ክፍለ ጦር ተመርጠው የመጡት ተወካዮች በአራተኛ ክፍለ ጦር ግቢ ውስጥ የመጀመሪያውን ወታደራዊ አስተባባሪ ኮሚቴ አቋቋሙ። ከዚያ በኋላ ነው ደርግ ለምስረታው መደላደል የሚሆኑ ሁኔታዎች እየተመቻቹለት የመጡት። ሰኔ 21 ቀን 1966 ዓ.ም አስተባባሪ ኮሚቴ ተብሎ የጀመረው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር ስብሰባ ደርግ መስከረም 2 ቀን 1967 ዓመተ ምህረት ንጉሱን አውርዶ ስልጣኑን መያዙን አወጀ። የኢትዮጵያ ጦር ኃይሎችና የፖሊስ ሰራዊት አባላትን ይወክላሉ የተባሉና ከተራ ወታደር እስከ ሻለቃ ድረስ ማዕረግ ያላቸው 120 የጦር አባላት ሰኔ 21 ቀን 1966 ዓመተ ምህረት በአራተኛ ክፍለ ጦር ግቢ ውስጥ ተሰብስበው የጦር ኃይሎች፣ የክብር ዘበኛ፣ የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴ የተባለ ቡድን አቋቋሙ። ይህ ኮሚቴ ስያሜውንም ጊዜያዊ ወታደራዊ አስተዳደር ደርግ ብሎ በመቀየር ስልጣን ይዞ ህብረተሰባዊነት ወይንም ሶሻሊዝምን የፖለቲካ ኢኮኖሚ መርሆ አድርጎ አገር መግዛት ጀመረ። ደርግ የሚለው ቃል ከግዕዝ የተወሰደ ሲሆን ትርጓሜውን ቡድን ወይንም ኮሚቴ ማለት ነው። ይህን ቃል ለመጀመሪያ ጊዜ ለስርዓቱ መገለጫነት የተጠቀመው ግለሰብ ሻለቃ ናደው ዘካርያስ ሲባል ይኸውም ሰኔ 21 1966 ዓ ም ነበር። በዚህ ወቅት በአዲስ አበባ ከተማ በሚገኘው የአራተኛ እግረኛ ክፍለ ጦር መምሪያ ከተለያዩ የአገሪቱ ክፍሎች የተወጣጡ መለዮ ለባሾች በየካቲት ወር ስለፈነዳው አብዮት ከሰኔ 19 ጀምሮ ውይይት የሚያካሂዱበት ጊዜ የነበረ ሲሆን፣ ሻለቃ ናደው የዚህ ኮሚቴ ማስታወቂያ ጉዳይ ሰራተኛ ነበር። ደርግ በዚህ ሁኔታ በዝቅተኛ መኮንኖቹ ከኮሎኔል ማዕረግ በታች ከተመሠረተ በኋላ መስከረም ሁለት ቀን 1967 ዓ.ም ግርማዊ ቀዳማዊ ኃይለሥላሴን ከዙፋናቸው አወረደ። ደርግ ወደ ሥልጣን ከመጣበት ዕለት ጀምሮ ለሦስት ወራት የዕለት ተዕለት ሥራውን ለመከወን ሲጠቀምባቸው የነበሩት ስፍራዎች በአራተኛ ክፍለ ጦር ውስጥ የሚገኙትን ቢሮዎች ነበር። በጥቅምት አጋማሽ 1967 ዓ.ም ደርግ ወደ ታላቁ ቤተ መንግሥት ተዛውሮ ሀገር መግዛቱን ቀጠለ። ከዚሁ ጊዜ አንስቶም የደርግ አባላት በሙሉ ስብሰባ ያደርጉ የነበረው ዙፋን ቤት ተብሎ በሚጠራው አዳራሽ ውስጥ ነበር። በሌላ በኩል ደግሞ የቀድሞ ባለሥልጣናት ታስረው የነበረው የዚሁ አዳራሽ አካል በሆነው ምድር ቤት ውስጥ ነበር። በዚሁ አዳራሽ በተደረጉ ስብሰባዎች በርካታ ታሪካዊ ውሳኔዎች ተላልፈዋል። ከእነዚህም ታሪካዊ ውሳኔዎች መካከል በየካቲት 25 ቀን 1967 ዓ ም የገጠር መሬት አዋጅ እና ሐምሌ 19 ቀን 1967 ዓ ም የከተማ ቦታና ትርፍ ቤት አዋጅ በመባል የሚታወቁት ሁለት አዋጆች ተጠቃሽ ናቸው። በሌላ በኩል በተለምዶ 60ዎቹ ተብሎ የሚታወቁት የቀድሞዎቹ የንጉሠ ነገሥቱ ባለሥልጣናት የሞት ፍርድ ውሳኔ የተላለፈባቸው በዚህ ዙፋን ቤት አዳራሽ በተደረገ ስብሰባ ነበር። አሁን ደግሞ ጥቂት ገጾች ከጓድ ኮሎኔል መንግስቱ ኃይለ ማርያም ዲያሪ በሚል አሰፋ ኃይሉ ያቀረበውን ጽሑፍ እናጋራችኋለን። ዘ ዲያሪ ኦፍ ኮሎኔል መንግስቱ ኃይለማርያም ይላል። ይህ ምስጢራዊ መዝገብ ጓድ ኮሎኔል መንግስቱ ኃይለ ማርያም የጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበሩነቱን ወንበር ሙሉ በሙሉ በእጃቸው እስኪጨብጡ ድረስ ያለፉትን ፈተና የስልጣን ጉዞና አይረሴ ታሪክ የያዘ ጥብቅ የግል ማስታወሻ ነው የሚጀምረው ከመላ ሀገሪቱ የተወጣጡ የጦር መኮንኖች በንጉሱ ሥልጣን ጉዳይ ለመወያየት በተሰበሰቡበት ዕለት ማለትም በረቡዕ ሚያዝያ 1966 ዓ ም ሲሆን የሚጠናቀቀው ደግሞ የኮሎኔል አጥናፉ አባተ ክስ በተሰማባት በዕለተ ቅዳሜ ህዳር 3 ቀን 1970 ዓ ም ላይ ነው በማስታወሻው በቀውጢ ጊዜ የተከናወኑ ብዙ ቁም ነገሮች በአጭር ባጭሩ ተከትተዋል። ዕለተ ረቡዕ ሚያዚያ 16 ቀን 1966 ዓ ም ከመላ ሀገሪቱ የተውጣጡ የቀዳማዊ ኃይለሥላሴ የበታች መኮንኖች የጋራ ኮሚቴ ለማቋቋም በአዲስ አበባ አራተኛ ክፍለ ጦር ተሰብስበዋል። ሻለቃ አጥናፉ አባተ ስብሰባውን እየመራ ነው። ከሦስተኛ ክፍለ ጦር መንግሥቱ ኃይለማርያም የተቀናበረና ስሜት ቀስቃሽ ንግግሩን አሰማ። ለሚቋቋመው የጋራ ኮሚቴም በምስጢር ድምፅ ተሰጥቶ ሊቀመንበሩ አሁኑኑ ይመረጣለ። አጥናፉ አባተ ግን ይህን በጽኑ ተቃውሞ ተሰብሳቢው ግን የሻለቃ መንግስቱን ሐሳብ ተቀበለ። የምስጢር ድምፁም ተሰጠ። መንግስቱ ኃይለማርያምም የልቡ ሰምሮለት በሊቀ መንበርነት ተመረጠ። አጥናፉ አባተ ደግሞ ምክትል ዕለተ ዓርብ ሰኔ 21 ቀን 1966 ዓ.ም ተመረጠ። ልክ በዛሬዋ ቀን ከ51 ዓመት በፊት 120 በትክክል 109 አባላት ያሉት ከየጦሩ የተውጣጣው የበታች ወታደሮች ኮሚቴ ደርግ በሚል አጭር ስያሜ ተቋቋመ ተባለ። አጼ ኃይለ ሥላሴ ከሥልጣን የወረዱት መስከረም 2 ቀን 1967 ዓ ም ነው። ከሥልጣን ከመውረዳቸው አንድ ቀን አስቀድሞ ደርግ ለኢትዮጵያ ሕዝብ በቴሌቪዥን የንጉሡን ክፉ ጊዜዎች የሚያስታውስ ዶኪመንተሪ ወይም ዘጋቢ ፊልም አቀናብሮ አስተላለፈ። ይህ የመጀመሪያው መርሃ ግብር ሲሆን፣ ዓላማው ደግሞ ደርግ በሚቀጥለው ቀን ለሚያካሄደው ንጉሡን ከሥልጣን የመውረድ ዝግጅት ከሕዝብ ድጋፍ ለማሰባሰብ ያለመ ነበር። ዕለተ ሐሙስ መስከረም 2 ቀን 1967 ዓመተ ምሕረት ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በደርግ ውሳኔ ከመንበራቸው ወርደው ዓይን በማትገባ ክሬም ኩምቢቮልስ ተጭነው ወደ እስር ቤት ገቡ። ዕለተ እሁድ መስከረም አምስት ቀን 1967 ዓመተ ምሕረት የወታደሮቹ ኮሚቴ ጊዜያዊ ወታደራዊ አስተዳደር ደርግ የሚል ኦፊሴላዊ ስያሜ በይፋ ተሰጠው። ደርጉ የመንግስትን ሥልጣነ መንበር መረከቡም በይፋ ተነገረ። ሌትናንት ጀነራል አማን አንዶም ብሔረ ኤርትራው በተጠባባቂ ርዕሰ ብሔርነትና በጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበርነት መሾማቸው በይፋ ተነገረ። ዕለተ ቅዳሜ ህዳር 14 ቀን 1967 ዓ.ም በእስር ላይ ከሚገኙት በንጉሠ ነገሥቱ ዘመን ከፍተኛ ሥልጣን ላይ ከነበሩ 200 የፖለቲካ ታሳሪዎች ውስጥ ሁለቱን የቀድሞ ጠቅላይ ሚኒስትሮች ማለትም ጠቅላይ ሚኒስትር አክሊሉ ሀብተወልድንና ጠቅላይ ሚኒስትር እንዳልካቸው መኮንንን ጨምሮ 29 የሲቪልና 31 ወታደራዊ በድምሩ 60 የአገሪቱ ባለሥልጣናት በደርግ አንድ በአንድ ስማቸው እየተጠራ ድምፅ እየተሰጠባቸው በሙሉ ድምፅ በጅምላ በጥይት ተደብድበው እንዲገደሉ ህዳር 13 1967 ዓ.ም በተወሰነባቸው መሰረት እኩለ ሌሊት ላይ ተወስደው አብዮታዊ እርምጃ የጅምላ ግድያ እርሸና ተፈጸመባቸው። በኤርትራ ጉዳይና በባለስልጣናቱ ግድያ ሐሳቦች ላይ ከደርጉ አባላት ጋር ሽንጣቸውን ገትረው ሲሟገቱ የነበሩት ለሁለት ወራት የደርጉ ሊቀመንበርና ተጠባባቂ ርዕሰ ብሔር ሆነው የቆዩት ሌተናል ጀኔራል አማን አንዶምም ተይዘው ከባለሥልጣናቱ ጋር ተቀላቅለው እንዲገደሉ በማለት ደርጉ ቢወስንባቸውም እጅ አልሰጥም ብለው በታዘዙባቸው ወታደሮች አብዮታዊ እርምጃ ተወሰደባቸው፣ በበታቾቻቸው ተገደሉ። ይህ ጥቁር ቅዳሜ ብላክ ሳተርዴ ወይም ብለዲ ሳተርዴ እየተባለ ይጠራል። ዕለተ ሐሙስ ኅዳር 19 ቀን 1967 ዓ.ም በአስመራ የጦር አዛዥ የነበሩት ብርጋዴር ጀነራል ተፈሪ በንቲ የጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበር ሆኖ መመረጣቸው በይፋ ተነገረ። ሻለቃ መንግሥቱ ኃይለማርያምና ሻለቃ አጥናፉ አባተ ደግሞ ሁለቱም የሌትናል ኮሎኔልነት ማዕረግ ተሰጥቷቸው ሁለቱም የደርግ ምክትል ሊቀመንበር ሆነው መሾማቸው የሀገሪቱ መንግስት የሚመራበት ርእዮተ ዓለም ማርክሲዝም ሌኒኒዝም እንደሆነ በይፋ ተነገረ። ዕለተ ማክሰኞ የካቲት 25 ቀን 1967 ዓ ም የሀገሪቱ መሬቶች ከግለሰቦች ላይ ተወርሰው ለአርሶ አደሮች እንዲሰጥ የደነገገ አዲስ ባለ ስር ነቀል ለውጥ የግለሰብ የመሬት ባለቤትነትን ያስቀረ የመሬት ላራሹ አዋጅ በደርጉ በይፋ ታወጀ ወዲያውም ሰላማዊ ሰልፍ ተጠራ። በርካታ ተማሪዎችም ሌተናል ኮሎኔል መንግስቱ ኃይለማርያም ነጥለው የለውጡ ሐዋርያ እያሉ በአደባባይ ሲጠመጠሙባቸው ታየ። ዕለተ ሐሙስ ጥር 26 ቀን 1969 ዓ.ም የደርጉ ሊቀመንበር ብርጋዴር ጀነራል ተፈሪ በንቲ ከሌሎች አምስት የደርግ አባላት ጋር ስብሰባ ተቀምጧል። በደርጉ ምክትል ሊቀመንበር በሌትናል ኮሎኔል መንግስቱ ኃይለማርያምና በታማኝ ታዛዡ በሌተናል ኮሎኔል ዳንኤል አስፋው በህቡ የተጠራ የደርጉ ስብሰባ ደግሞ ከጎን እየተካሄደ ነው። የነመንግስቱ ተሰብሳቢዎች ቡድን የእነተፈሪኝ ተሰብሳቢዎች ከደርጉ ቀንደኛ ጠላት ከያፓ ጋር የአብዮቱን አቅጣጫ ለመቀልበስ አሲሯል የሚል አጀንዳ ይዞ ወደማያዳግም ውሳኔው እየገሰገሰ ነው። ውሳኔውም ተላለፈ። ውሳኔው በኮሎኔል ዳንኤል በሚመሩ ድምፅ አልባ መሳሪያዎችን በታጠቁ ወታደሮች ተይዘው ሊቀመንበሩ ብርጋዴል ጀነራል ተፈሪ በንቲና አብረዋቸው የተሰበሰቡት በጥይት ተደብድበው እንዲገደሉ ነበር። አንደኛው የደርጉ ምክትል ሌተናል ኮሎኔል አጥናፉ አባተ ለአብዮታዊ ጦር ባንዲራ ሊሸልሙ ሄደዋል በሚል በድምፅ አሰጣጥ አልተገኙም። በውሳኔውም መሠረት እነ ተፈሪ በንቲ ከስብሰባቸው ላይ ተያይዘው በአንድ የጓሮ ጨለማ ጋራዥ ታሰሩ። ሻምበል ፍቅረ ሥላሴ ወግደረስም በስህተት ከሟቾቹ ጋር ጋራዥ መግባታቸውና ስህተቱ ሲታወቅ ደግሞ የደርጉ ሌተናል ኮሎኔል ዳንኤል እንደ መልአክ ድንገት ደርሶ ከሞት መንጋ መንጭቆ አወጣቸውም የሚል ወሬ የተሰማ ታጋቾቹም ባሉበት በድምፅ አልባ ተኩስ በጥይት ተደብድበው ተገደሉ ተባለ። ማታ ላይ በሬዲዮ ኢትዮጵያ ሌተናል ኮሎኔል መንግስቱ ኃይለማርያም ከሟቹ ሊቀመንበር ከብርጋዴር ጀነራል ተፈሪ በንቲ እጅ ከያፓ ጋር የዶለቱትን ሴራ ቁልጭና ቅልብጭ አድርጎ የያዘ ባለ 47 ገጽ የተፈሪ ኤያፓ ሚስጥራዊ ቅድ ሰነድ በጄ ገብቷል፣ አብዮቱም ከውስጥና ከውጭ አሻጥረኞች ተርፏል የሚል ስሜታዊ የምሽት ዲስኩር አሰሙ። ዕለቱንም ራሳቸው ተፈሪ በንቲን በመተካት የደርጉ ጊዜያዊ ሊቀመንበር ተደርገው መመረጣቸውን በይፋ አወጁ። ዕለተ ቅዳሜ ህዳር 3 ቀን 197 ዓም። የደርግ ምክትል ሊቀመንበርነታቸውን እንደያዙ ሌተና ኮሎኔል መንግስቱ ቢሮ በገቡ ቁጥር ትጥቅ እየፈቱ በጥብቅ መፈተሹ የሥልጣን ሽኩቸው መላቅጥ የሌለው ትርምስና በየቀኑ የሚፈጠረው የጠላቱ ብዛት አፈናና ግድያው በተለይ በተለይ ይሄ ማርክሲዝም ሌኒኒዝም የሚሉት ርዕዮተ ዓለም ብቻ ሁሉ ነገር ምነው ያኔ በቀረብኝ አስብሎ ያስመረራቸው ሌተናል ኮሎኔል አጥናፉ አባተ ሁሉን ነገር እርግፍ አድርገው የህዝብ ሚሊሻ ጦር ዋና አዳራጅ መኮንን በመሆን በወታደራዊ የግልጋሎት ከደርግ ቢሮ ራሳቸውን ገሸሽ ካደረጉ ዘጠኝ ወር ሞልቷቸዋል። ግን ውስጥ ውስጡን የኮሚኒስቱን አብዮት ለመቀልበስ መፈንቅለ መንግሥት ለማካሄድ እያሴሩ ነው በሚል በጥርጣሬ ውስጥ ገብተዋል። በዚህ ችለት ደርጉ ሌተናል ኮሎኔል መንግስቱ ኃይለማርያም ባልተገኙበት ስለ ሌተናል ኮሎኔል አጥናፉ እጣ ፈንታ የሚወስንበት ስብሰባ አካሄደ። ከቀረቡባቸው ክሶች መካከልም ከስራ በኋላ ከአድሃርያንና ባለከፍተኛ ማዕረግ ወታደሮች ጋር ይታያሉ፣ በመስክ ጉዞ ወቅት ለጭሰኛው ትምክህት አሳይተዋል፣ ሀገሪቱ ለሶሻሊዝም ግንባታ ርብርብ እያደረገች በምትገኝበት ቀውጢ ወቅት ላይ እሳቸው ግን በተደጋጋሚ በስብሰባዎች ላይ ከርእዮተ ዓለም ይልቅ የሀገር ጥቅም ይቅደም በማለት የሶሻሊዝምን ርእዮተ ዓለም የሚጻረር ዝንባሌያቸውን አንጸባርቀዋል። ከኢምፔሪያሊስት ተላላኪዎች ከሲአይ ወኪሎች ጋር ታይተዋል፣ ወዘተ ወዘተ የሚሉ ባለስድስት ገጽ አቋማቸውን የሚኮንን ሰነድ ቀረበ። በመጨረሻም ጥፋተኛ ናቸው ብሎ ደርጉ በምክትል ሊቀመንበሩ በሌተናል ኮሎኔል አጥናፉ አባተ ላይ አብዮታዊ እርምጃ ይወሰድባቸው፣ ይገደሉ ብሎ በመወሰን በታዛዥ ወታደሮች በጥይት ተደብድቦ እንዲገደሉ ሆነ። ሌተናል ኮሎኔል መንግስቱ ኃይለማርያም ግን በስብሰባው አልተገኙም፣ ድምፅም አልሰጡምም። እንዲያውም ቀደም ብለው አጥናፉን ለማዳን ተሟክተውላቸውም ነበር ተባለ። ብዙዎች የቅርብ ታዛቢዎች እንደሚሉት ከዚህች የቀዳሚት ሰንበት ዕለት ጀምሮ ሌተናል ኮሎኔል መንግሥቱ ኃይለማርያም ከንጉሠ ነገሥቱ ከራሳቸው አንስቶ በሥልጣን መንገዳቸው ሊመጡ የሚችሉባቸውን ሁሉንም ከፍተኛ የደርግ ጓዶቻቸውን ሲያስወግዱ ቆይተው እነሆ በመጨረሻ ደግሞ የቀራቸውን አንድ የቅርብ ጓደኛቸውን ሌተናል ኮሎኔል አጥናፉ አባተን በደርጉ ውሳኔ አማካኝነት የማያዳግም እርምጃ እንዲወሰድበት በማስደረግ ከዚህ ቀን ጀምሮ ያለ አንድም የሥልጣን ተቀናቃኝ ብቸኛው ባለሙሉ ስልጣን የጊዜያዊ ወታደራዊ አስተዳደር ደርጉ ሊቀመንበር መሆናቸውን አረጋግጠዋል። የተከበራችሁ የነበር ሚዲያ ተከታታዮች በዛሬው የይህም ነበር መሰናዷችን የደርግ ምስረታን አስመልክቶ ያዘጋጀንላችሁ ዝግጅት ይህን ይመስል ነበረ። ሰኔ 21 ቀን 1966 ዓ ም ታሪካዊ ቀን ነች። ከዛሬ 51 ዓመት በፊት ልክ በዛሬው ዕለት በአብዮቱ ማግስት በአዲስ አበባ ከተማ የጦር ኃይሎች፣ የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ኮሚቴ የተቋቋመበት ቀን እንዲሁም በአዲስ አበባ የሚገኙት ሁለት የሬዲዮ ጣቢያዎችና ሌሎችም ቁልፍ ስፍራዎች በወታደራዊው ደርግ ቁጥጥር ስሩ ያሉበት ዕለት ነበር። የደርግ ምስረታን አስመልክቶ ልትሰጡን የምትፈልጉት አስተያየት ካለ በኮሜንት ማስቀመጫው ላይ ልታስቀምጡልን ትችላላችሁ። በሌላ ይህም ነበር መሰናዶ ተመልሰን እንመጣለን። ለዛሬው ግን ልንሰነባበት ነው። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልን። መልካም ጊዜ።